በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሚሆን በልዑል እግዚአብሔር አጋዥነት የመላእክት አለቃ የሚሆን የቅዱስ ሚካኤል የገናናነቱ እና የክብሩን ዜና ለመጻፍ እንጀምራለን። ከቸራ አምላኩ ከእግዚአብሔር ይቅርታን እናገኝ ዘንድ የሰማያውያን አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ይጠብቀን ለዘላለሙ፣ አሜን። አባቶቼና ወንድሞቼ ሆይ ደስታን በተመሉ ጆሮቻችሁ ስሙ በምድር ላይ ከሚበቅል ከሳር ከቅጠል ከሰማይ ከዋክብትም ከባህርም ማሸዋ ፈጽሞ ከሚበዛ ተአምራቱና የኃይሉን ገናናነትም በንጹህ ልቦና በንጹህ ህሊና በብሩህ ዓይን እዩ አስተውሉ። በእሱ የታመነ ከጭንቅ ይድናል። በባህርና በየብስ ብም ቢሆን ድንቅ በሆነ ጸሎቱና ልመናው የሚታመን በቀና ሃይማኖት በንጹህ ልብ ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር በሌሊትና በቀን ተግቶ የሚማጸን በመከራው ይድናል። ወንድሞቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሁነን እንትጋ። ምድርን በባህር ላይ በዘረጋት ሰማይን እንደዋልታ በሰቀለው ሁሉን በፈጠረ እግዚአብሔር ፊት ምህረትና ባለሟልነትን እናገኝ ዘንድ ወንድሞቼ ሆይ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምህረት በቀር ማንም ሰው የማሸነፍና የመዳን ተስፋ የለውም። የመላእክት ኃይል የቅዱስ ሚካኤል በዓል በመታሰቢያው ቀን የሚያደርግ ሁሉ ለቤተ ክርስቲያን እጣንም ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራውም ቁርሶ ለተራበ ቢያበላ ለጠማውም ከወይኑ ቅርድ ቀርቶ ቢያጠጣ ለታረዘም ከልብሱ ቀዶ ቢያለብስ፣ ያዘነውን ቢያረጋጋው፣ የተከዘውን ደስ ቢያሰኘው፣ የታመመውን ቢጎበኘው፣ በችግርና በጭንቅ የታሰረውን ቢጠይቀው፣ በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ደይን ወይም ሲኦል አያያትም። በዚህም ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንጸፈ ደይ የሚስቡ እርኩሳን መናፍስት ይዋቀሱት ዘንድ አይችሉም። ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባህረ እሳትን አሻግሮ ወደ መንግሥተ ሰማያት እና የብርሃንም ድንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና፣ ለቅዱሳንም ሁሉ ኪዳን ሰጣቸው። እንዲህም ሲል በነቢዩ ስም ነቢዩን የተቀበለ ነቢዩን የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከጥቃቅኖች ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ ደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በእውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው በእግዚአብሔር ፊት ዋጋ ባለው ክቡርና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳጅ የሆነ እግዚአብሔር እንለምነው፣ ከኃጢአት የሚያነጻ የነፍስና የሥጋ ንጽህናን እንዲሰጠን ከዚህም ከኃላፊው ዓለም መተዳደፍ እግዚአብሔር ከማይፈቅደው እርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንን ልመናችንንም ይቀበልልን። የመቶ አለቃም ቆርኔሊዮስም ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤል እንደላከለት። ዳግመኛም ወደ ህይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለው ስምዖንን ላከለት። እኛም የነፍስና የስጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጸሙትን ችግረኞችን በምጽዋት እንርዳቸው። የተራቆቱትንም ካለን ከፍለን እናልብሳቸው። ለሁሉም የምንራራ እንሆን በፍርድ ቀን ምህረት እናገኝ ዘንድ። በዚህ ዓለም ምህረት ላላደረገ በፍርድ ቀንስ ምህረት የለውም ብሎ ሐዋርያው አስተምሯልና፣ ጌታችንም በወንጌል ይቅር የሚሉት ንጹሐን ክቡራን ናቸው፣ እነርሱንም ይቅር ይሏቸዋል ብሏልና ምንምን ለሌላቸው ለድሆችና ለችግረኞች ከገንዘባችን እንስጣቸው ከመድኃኒታችንም አፍ ከመድኃኒታችን አፍ የሚወጣውን የምስጋና ቃል እንሰማ ዘንድ በዚያች በምታስፈራ የፍርድ አደባባይ ሀጣን ከጻድቃን በሚለዩ ጊዜ ከቡሩካን በጎቹ እንዳይለየን የአሸናፊዎች የሰማዕታትና የተጋዳሊያን የጻድቃንን የቅዱሳንንም ሁሉ ዝክራቸውን መታሰቢያቸውን እናድርግ። ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓድል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁልጊዜ ይቅርታና ምሕረትን የሚለምን በዚህ ዓለም ምኞታቸውን የሚፈጽም ጸሎታቸውን የሚሰማና የሚያድናቸውም ስራቸውንም የሚያቅናናላቸው እርሱ ነውና፣ በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ከዚህ አስቀድሞ ምናሴን በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢማለልና ቢጸልይ ከክላውዲዮንን ያወጣው ሚካኤል ነው። በዚያ ዘመን እንደ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ስራዎች ሁሉ እንደሱ እንመለስ። ነገር ግን ትዕግስቱና ቸርነቱ የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውንም ተቀብሎ በቅዱስ ሚካኤል ልመና ከከለዳውያን ጭንቅ እግዚአብሔር አዳ ነው ወደ ቀደመ ክብሩም መንግስቱ መለሰው። ዳግመኛም ስለ ጌታችን ሕማም ሲያዝኑ እና ሲተክዞ ሳሉ ለአንስት የታያቸው ከመቃብሩም አፍ ደንጋይቱን ያገለባበጣትና በላይዋ የቆመባት መልአኩ እንደ መብረቅ የሚያበራ ግርማውን የሚያስፈራ ልብሱም እንደበረዶ በረዶ የነጻ ይኸውም የቅዱስ ሚካኤል የመላእክት አለቃ ነው። ሕያውን ከሙታን ጋር ለምን ትፈልጉልታላችሁ? እሱስ እዚህ የለም ተነስቷል ብሎ ትንሳኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይረባውን ክፉ ስራዎቹን ዘርግቶ በተንኮሉ በተፈታተነውና በክፉ ሀሳብ ላይ በጣለው ጊዜ ተገልጾለት ያበረታው፣ ይኸው ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የተጠላውን ሥራ ሁሉ ሀኬትን ባመጣበት ጊዜ ያን ጊዜውም ይኸው ቅዱስ ሚካኤል ወደ እርሱ መጣና ታየው። የምንኩስና ልብስም አለበሰውና የመላእክትን አስኬማ ሰጠው። ስርዓተ ምንኩሳንና በየሰዓቱ የሚጸለዩን ጸሎት ሁሉ አስተማረው። ያለ ተግባረ ስራ ፈት ሆኖ እንዳይኖር ሰሌን በመታታትና ሰሌልን በመታታትም ቢሆን እንቅም በመስፋትን ቢሆን እንደዚሁ እየሰራህ በዘመንም ሁሉ ለእግዚአብሔር ስታገለግል ኑር፣ አለው ከሰይጣን ጾር እንድትድን ከወጥመዱም እንድታመልጥ በአንተ ላይ ንዝላልነትን፣ ስንፍናን፣ ክፋትንም ሁሉ ከሚዘራብህና የፍላጻውንም መርዝ ከሚነዛብህ ትድን ዘንድ ይህንም ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችንን እኛ ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞች ሆይ በቅዱስ ሚካኤል በበዓሉ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁልጊዜም ያለ ሀኬትና ስንፍና ልንሳለማት ይገባናልና እሱ ለሰው ልጆች ይለምናልና፣ በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እርሱ እናንጋጥ። ብዙን ኃጢአታችንን ያስተሰሪልን ዘንድ ስለእኛም ይለምንልን ዘንድ በስግደትና እጅ በመሳት እንድንማልድ አስቀድሞ ይህ የማዳንና የቅርታ መላክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የነቢያትና አለቃ የሙሴን ስጋ የገነዘ እርሱ ነው። ሰብኮ ላህምና በኮሬብ የሰው እጅ የሰራውን ሌሎችን ጣዖታት እንዳመለኩ ሁሉ የእስራኤል ልጆች እንዳያመልኩ በምድረ በዳ የሸሸገው እርሱ ነው። ፍቅረኞች ወንድሞቻችን እኛ ግን ፍለጋቸውን እንድንከተል አንገታቸው የደነደነ ልቡናቸው የጸና ሃይማኖታቸው የጎደለ አእምሯቸው የደነዘዘ ጆሯቸው የደነቆረና ሽንገላን የተመሉ ናቸውእና እኛ ግን ጽድቅን እንከተላት። የልዑል ስሙን በመፍራት እንማር። የጽዮን አገልጋዮቿ የሚሆኑ ነቢያት አስቀድመው የተናገሯቸውን የቅዱሳት መጻሕፍትን ቃልና በመልካምና በአማረ ድምፅ ያሰሙት ድምፅ ቃና እንስማ። ሐዋርያት በመንፈስ ቅዱስ ተቃኝተው የነገሩንና ያስተማሩንም የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ በሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ስጋ በለበሰ በሕያው እግዚአብሔር ልጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሰረታችን እንመስረት። ያለመለወጥ፣ መለየት፣ መቀላቀልና መጨመር ሳይኖርበት መለኮት ከስጋ ጋር ተዋሃደ። እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ስልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛም ከጭንቅ እንዲያወጣን፣ እንዲያድንና ይቅር እንዲለን፣ እንዲጠብቀን፣ በቸርነቱ እንዲመግበን፣ አበሳችን እንዲደመስስልን፣ ኃጢአታችንም እንዲያስተሰሪልን፣ ከበደላችን እንዲያነፃን በእውቀት ባለ እውቀት ከሰራ ነውም ስህተታችን ከሰይጣንም መከራ ነፍስና ስጋን ከሚያጠፉ ከሞኞች ሁሉ የሚያድነን እንለምን የሚያድነንን እንለምን። የክርስቲያንን መንግስት በሰላም እንዲጠብቀን እድሜው እንዲያረዝም በህዝብ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቹን ፈጥኖ እንዲያጠፋለት በእውነት እንለምን። አሜን። ለእኛም ለምንሰማው ወደ ስህተት መንገድ የሚያወርድ ነፍሳትን የሚያጠፋ ወደ ኃጢአት ጉድጓድ የሚከት የጠላታችን የሰይጣን ስራ ሁሉ ያርቅልን ዘንድ ይኸውም ትምክህትና ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሸፍጥና ጣዖት ማምለክ፣ ዘፈርና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ ከጠላት ስህተት ወድቀን ወደ ሲኦል ከሚያገባ እግዚአብሔር ይሰውረን። ሕይወትን ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንም በሮቿን የተከፈተ ያደርግልን። በቸርነቱ ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጠሮ ያብቃን። የምንጩና የወንዙንም ውሃ ይባርክልን ዘንድ የምድርም ቡቃያን ፍሬዋን ያሳድግ፣ ለዘርና ለመከር ያደርስ። ሽማግሌዎቻችሁን ያጽና፣ ኃይል ሊስጣችሁ እርጅናችሁን በጽድቅ ያድስ። ጉልማሶቻችሁን ይጠብቅ የመንፈሳዊያን አባቶቻችሁን አርአያ ፍለግ እንድትከተሉ ትዕግስትን ይስጣቸው። ዓለም ሳይፈጠር ለእናንተ ያዘጋጀላችሁን መንግስተ ሰማያት ትወርሱ ዘንድ የአባቴ ቡሩካን ኑ ወደ እኔ የሚለውን የደስታ ቃልም ያሰማቸው። ቅዱሳን መላእክት ሁሉ ከእርሱ ጋር ሆነው በጌትነቱ በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያድላቸው። የችውም የሰማያዊ ንጉሥ ማደሪያ ነች። ደስታን በተመሉ በማኅበረ መላእክትም አማላጅነት መልካሙን ዋጋ ይክፈላችው አዳኝ የሚሆን የመድኃኒታችን የወንጌሉ ጎርፍ በሆኑ በንጹሐን ሐዋርያት አማላጅነት፣ የብርሃን አክሊል በተቀዳጁ በአሸናፊዎች ሰማዕታት አማላጅነት፣ ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ጌታቸውን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤልም ልመናው በአመቱን በወራቱም ከእናንተ ጋር ይኑር። ይልቁንም ወዳጁን እገሌን ይጠብቀው ዛሬም ሁልጊዜን ለዘላለሙ አሜን። በሃይማኖት ጸንቶ በልቡ አምኖ ይህችን መጽሐፍ በእጁ ለጻፋት ላጻፋትም፣ ላነበባትም፣ ለተረጎመታም ቃሏንም ለሰማ የቅዱስ ሚካኤል የክንፎቹ ጥላ ጋሻ የሆነው በፈጣሪው ፊት በመቆም በሚቆም ጊዜ ተስፋም ያደረገውን በሃይማኖት መሰረት በሚሆን በኬፋ ጠገብ ያስቀምጠው። የጻድቃን ነፍሳት የብርሃን በፍታን ልብስ በተጎናጸፉ ጊዜ ለወዳጁ ለገሊም ነፍስ ማረፊያዋን እዚያው ያደርግላት። ለአባቱም ለእናቱም ለወንድሞቹም ለእህቶቹም ነፍስ በዚያው ያደርግላቸው ለዘለዓለሙ አሚ